ኢየሱስን ካልከው በምን ይማረ? እሚምረ በቀ ዘላለም ያለው ምህረቱን በልጁ በኩል ልጁን አልፈልግም ካልከ በከዛው ውጭ ልክ ከዛ ስትወጣ እውነተኛነቱና ጽድቅ ይናጣል። ድሮም ሲሆን ነው የሚገባው ለዚህ ኃጢአተኛ የሚል ደግሞ ጽድቃል በኢየሱስ ደም በኩል ስትል ለአንተ ነው ልጅን የከፈልኩት። ጌታ ኢየሱስ ክርስቶስ ራሱ በመልከ ጼዴቅ ኦርደር ነው ሊቀ ካህን። ምህረትና እውነት ባይዘው አብሮም ይሄዳችሁ ማሪኮንክ እውነተኛነትን ኮንዲሽን ትንትለዋለህ። የማርከው እውነተኛ ከሆንክ ካትምርም እውነትና ምህረትን በእኩል ባላንስ የሚይዝ እግዚአብሔር ብቻ ነው። ለዘላለም እውነተኛ ነው። ለዘላለም መሐሪ ነው። አሁን የክህነት ስርዓቱ ብሉይ ኪዳን ላይ አንድ ሊቀ ካህን ብቻውን ይገባል። ህዝብ በሙሉ ደጅ ጠብቀዋል። ከዛ በኋላ ያለው ነገር ጨርሶ በዛው ይሸኛቸዋል። ጌታ ኢየሱስ ክርስቶስ ወደ ውስጥ ብቻውን አይደለም የገባው፣ ተሰብስበን ነው አብረን ይገባል። በእውነት አገራቸው አያስገቡንም ነበር። አሁን ኢየሱስ መጣ። ፍርስርስርስ ሳለ ከሁለቱ አንድ ሰው ሰራ። ከዛ በኋላ ጳውሎስ የሚሉ ሰው እየመጣ አይሁዳው የለም ግሪካው የለም ባሬ የለም ጨዋ የለ ወንድ የለ ሴት የለ ሁሉ በክርስቶስ አንድ ነው። መጽሐፍ ቅዱስ ስለ መልከ ጼዴቅ የሚለውን ነው ዛሬ የምናገረው። መልከ ጼዴቅ ተብሎ የተጠራው አካል መጽሐፍ ቅዱሳችን ላይ በጣም ብዙ ቦታ የለም። ዘፍጥረት ላይ አለ፣ መዝሙረ ዳዊት ላይ አለ፣ ከዛ እብራውያን ላይ ነው ያለው። ሌላ ቦታ ማንም ሜንሽን አላረገውም። ሌላ ቦታ ተጠቅሶ ማያውቅም። የዕብራውያኑ ጸሐፊ በጣም አስገራሚ አይነት ሰው ነው። ድፍን ምዕራፍ ነው፣ ምዕራፍ ሰባት ላይ ድፍን ምዕራፍ ኦልሞስት፣ እሱና ከሱ ጋር በተያያዘ የጌታ ኢየሱስ ክርስቶስ ክህነትን እሱን እንደ ታይፖሎጂ አድርጎ ያቀርበዋል። ኢየሱስ እንደምታውቁት ከሌዋውያን ወገን ስላልሆነ በጣም ኢንተሌክቹዋል የሆነ ፕሮብሌም ነው። ባይዘዌ በዕብራውያን መካከል ለኔና ለኛ ለእኛ ከአይሁዳውያን ማህበረሰብ ውጪ ላለው ሶሳይቲ ጌታ ኢየሱስ ክርስቶስ በመስቀል ላይ ስለ ኃጢአት ሞቶ ለዘላለም ሊቀ ካህን ነው ብንባል አሜን ብለን ነው የምንቀበለው። አንድ እብራዊ ግን ኢየሱስ ሊቀ ካህን ነው ካልከው ወደ ኋላ ሄዶ ጂኔኦሎጂ ያጠናል። ኢየሱስ ሊቀ ካህን መሆን ካለበት ከሌዋውያን ወገን መሆን አለበት፣ ቀጥሎ ከአሮን ቤተሰብ መምጣት አለበት። ይህ መልኬ ጸዲቅ ሲላቸው ዘፍጥረት 14 18 ላይ ይሄዳል። ባይዘው ጭንቅላታቸው ቶሎ እሺ ይሉታል። የሳሌም ንጉሥ ነው እናውቃለን። የልዑል እግዚአብሔር ሊቀ ካህን ነው እናውቃለን። ስለዚህ መልኬ ጸዲቅ ከአሮን ወገን አልነበረም። አዎ እናንተ ሊቀ ካህን ይመጣል የምትሉት ከሌዊ ወገን ነው። ይህ መልኬ ጸዲቅ የልዑል እግዚአብሔር ካህን ሆኖ ግን ከሌዋውያን ወገን አይደለም አላቸው። በጣም ክሪቲካል የሆነውን ለማስረዳት አዳጋች የሆነውን የእነሱን ጭንቅላት በእንደዚህ አይነት መረዳት ነው ሰብሮት የወጣው። ልክ ናችሁ፣ ከሌዋውያን ወገን ነው የሚመጣው። መልከ ጼዴቅ ግን ሌዋዊ አልነበረም፣ ግን የእግዚአብሔር ካህን ነው። ቀጥሎ ደግሞ ንጉሥ ነው። እነዚህን ሁለት ኦፊሶች ደርቦ ተሸክሞ የሄደ ሌዋዊ የለም በመጽሐፍ ቅዱስ ውስጥ። የዘፍጥረቱ ጸሐፊ ሙሴ ሲጽፍ ምናለ አብርሃምን በመንገዱ ላይ ያገኘው ሰውዬ አለ። እሺ የሳሌም ንጉሥ ነው፣ የኢየሩሳሌም ንጉሥ ነው፣ የሰላም ንጉሥ ነው። ቀጥሎ የልዑል እግዚአብሔር ካህን ነው። የክህነት ስርዓትና አገልግሎት በሌለበት አሮን የሚባል ሰውዬ ባልመጣበት፣ የሌዋውያን ወገን ገና ባልተለየበት እግዚአብሔር የክህነት ስርዓት ለሕዝበ እስራኤል ባልሰጠበት ወቅት ሊቀ ካህን ነው ሰውዬ። የትኛውም የብሉይ ኪዳን ሊቀ ካህን ወደ ቅድስተ ቅዱሳን ሲገባ፣ ብቻውን ነው የሚገባው። ኢየሱስ ብቻ ነው ብቻውን ያልገባው፣ ሰብስበው ነው የገባው። የትኝ እንትኑም የተለየ ነው ባይዘወ አሁን፣ የክህነት ስርዓቱ ብሉይ ኪዳን ላይ አንድ ሊቀ ካህን ብቻውን ይገባል፣ ህዝበ ሙሉ ደጅ ጠብቀዋል። ከዛ በኋላ ያለው ነገር ጨርሶ በዛው ይሸኛቸዋል። ጌታ ኢየሱስ ክርስቶስ ወደ ውስጥ ብቻውን አይደለም የገባው፣ ተሰብስበን ነው አብረን የገባ ነው እና ጌታ ኢየሱስ ክርስቶስ ወደ እግዚአብሔር ፊት ስለኛ ሊታይ ገባ ብቻ አይደለም፣ ተመልሶ አልወጣም። ሊቀ ካህኑ ይገባና ተመልሶ የሚወጣው ህዝቡ ደጅ ነው። ኢየሱስ ይዞን የገባው እዛው ነን እኛም። በክህነት አገልግሎቷ ላይ ያሉ የሌዋውያን የአሮን ፋሚሊዎችን ወደ ንግስና መምጣት አይችሉም። ነገስታትም ደግሞ ክሮስ አድርገው ገብተው የክህነት ሥራ መስራት አይችሉ። ንጉሥ ከሆነ ካህን መሆን አይችልም። ካህን ከሆነ ወደ ንግስና መሄድ አይችልም። ይህን ሰውዬ እዩት። የኢየሩሳሌም ንጉሥ ነው። የልዑል እግዚአብሔር ካህን ነው። ሁለቱንም ኦፊስ በእኩል ልህቀት ነው ይዟቸው እየሄደ ቸርችና ስቴት ሚክስ አያረጉ። ቸርች ብቻዋናት፣ ስቴት ብቻውን። እንደ ስቴት ቸርች አይመራም፣ እንደ ቸርች ስቴት አይመራም። ሁለቱን ባላንስ አድርጎ መሄድ የሚችለው ኢየሱስ ብቻ ነው። ይሄ ሰውዬ የአገሩ የፖለቲካል ሪልሙ መሪ ነው። ቀጥሎ የመንፈሳዊ አገልግሎቱን ሊቀካ ነሱ የኢየሩሳሌም ንጉሷም ነው ሰውየው ቀጥሎ ደግሞ የልዑል እግዚአብሔርም ካህን ነው። ሁለቱንም ኦፊስ በቀኝና በግራ ትከሻው ተሸክሞ ነው የሚሄደው። ቀጥሎ የቀረበበት ኤክሰለንስ ርዕሰ አበው የነበረው አብርሃም እንኳ አክብሮታል። ኤክሰለንሱ ነው ሰውየ። በጣም እጅግ የላቀ ነው ፐርሶናሊቲው። እከሌ ነው ለማለት ያዳግታል። ዕብራውያንን ስታነቡት ባይዘዌ አንድ ሰማያዊ አካል መሬትን ለመጎብኘት መጥቶ ነው የሚመስለው። ምክንያቱ ምንድን ነው የሚለው ለዘመኑ መጀመሪያም መጨረሻም የለውም። የዘር አረግም የለውም። ዘላለማዊ ነው። ወደፊትም ወደ ኋላም የለውም። የዘር አረግ ሊቆጥሩለት ሲሉ የለውም። የልዑል እግዚአብሔር ካህን ብቻ። ጌታ ኢየሱስ ክርስቶስ ራሱ በመልከጸዲቅ ኦርደር ነው። ሊቀ ካህን ነው በመልከጸዲቅ ሹመት ለዘላለም ሊቀ ካህን ነው። የሰውየውን ልቀቱን እዩት። የክርስቶስ ኢየሱስ ክህነት ጋር መጥቶ እንደ እንትን የተቀመጠ ሱ በመልከጼዴቅ ኦርደር ሊቀ ካህን ሆነዋል ይለዋል። ኢየሱስ ሌዋውያነስ ሲሉት እነሱ አይደርሱም እዛ ጋር። የሚበልጠው ታናሹን ይባርከዋል፣ እና የሌዊ አባት የነበረው አብርሃም ሰቦርድኔት አድርጎ መልከ ጼዲቅ ባርኮታል። ታላቁ ነው እና ሌዋውያን አይደርሱም እዛ ጋ እነሱ ራሱ ዝቅ ብለው ክብር ሰጥተዋል። እና ኢየሱስ ራሱ ሲመጣ በመልከ ጼዲቅ ኦርደር ነው የሚመጣው። ስሙ መልከ ጼዲቅ የሚለው የጽድቅ ንጉሥ እና የጽድቅ ንጉሥ ነው ትርጉሙ ነው። ሌላው ትርጉሙ ደግሞ ጻድቁ እግዚአብሔር ንጉሴ ነው ማለት ነው። ጽድቅና ሰላም፣ እውነትና ምህረት የተስማሙት ባይዘው የጌታ የሱስ ክርስቶስ የመስቀል ሥራ ላይ ነው። ምህረትና እውነት እኩል የተገናኙት መስቀል ላይ ነው። ጽድቅና ሰላም የሰፈነው መስቀል ላይ ነው። ምህረትና እውነት ባይዘው አብረው መሄድ አይችሉ መሐሪ ከሆንክ እውነተኛነትህን ትንሽ እንትን ትለዋለ። የማርከው እውነተኛ ኮንክ አትምርም። እውነትና ምህረትን በእኩል ባላንስ የሚይዝ እግዚአብሔር ብቻ ነው። ለዘላለም እውነተኛ ነው። ለዘላለም መሐሪ ነው። ለእውነተኝነቱና ለጀስት መሆኑ ለጽድቁ ቅንጣት ታክል ቤንድ አያረግም። እግዚአብሔር ራይቸስ ነው ቱ ዘ ማክሲመም ኢን አብሶሉት ሌቭል አድቅ ነው እግዚአብሔር፣ ምህረቱስ ለዘለ ዓለም ነው። እግዚአብሔር ብቻ እውነተኛ ነው። እግዚአብሔር ብቻ ምህረትን ዲፋይን የምናደርገው እግዚአብሔር ጋር ነው። ምን ምንድን ነው የምትምረን? ምንም ምንም በልጄ ደም አትምጣብኝ፣ የልጄን ደም አታክፋፋብኝ፣ ቅዱሱን መንፈስ አትርገጥ፣ እዛ ድረስ አትሂድ። እሱ ሬት የለውም አፍተሮል እሚምርህ በኢየሱስ በኩል ነው። ኢየሱስን እምቢ ካልከው በምን ይማርህ? እሚምርህ በዘላለም ያለው ምህረቱን በልጁ በኩል ነው። ልጁን አልፈልግም ካልክ ከዛ ውጭ ነው። ልክ ከዛ ስትወጣ እውነተኛነቱና ጽድቁ ይመጣል። ድሮም ሲሆን ነው የሚገባው። ለዚህ ኃጢአተኛ የሚል ደግሞ እጸድቃለሁ በኢየሱስ ደም በኩል ስትል ለአንተ ነው ልጄን የከፈልኩት ይላል። እንደዚህ አይጣረስበትም። ፓራሌሊ እውነተኝነትና ምህረት ለዘላለም ከእግዚአብሔር ጋር አሉ። እግዚአብሔር ልጁን ኢየሱስን መስቀል ላይ ከፍሎ ጽድቅና ሰላምን፣ ይሄ የክሮስ ላይ የተሰራ ስራ ነው። እነዚህ ሁለቱ በማንነት ደረጃ የመልከ ጼዴቅ ናቸው። በማንነት ደረጃ የጽድቅ ንጉሥ ነው፣ የሰላም ንጉሥ ነው። በጣም ነው የሚደንቀው። ጻድቅ ነው፣ ሰላማዊ ነው አይደለም የሚለው፣ የጽድቅ ንጉሥ ነው። ሬን ያረጋል በጽድቅ አገዛዙ ደግሞ ሰላም የሰፈነበት ነው። በጽድቅ ይኖራል፣ በሰላም ይኖራል። አይደለም ትርጉሙ ይገዛል፣ ያስተዳድራል ነው። ያስወጣል፣ ያስገባል ነው። ማንነቱ ነው። ሰውየውን ስታገኘው ጽድቅና ሰላም ይገዛል ላዩ ላይ። አጠገብ ሲመጣ በጽድቅና በሰላም ያጥለቀልቃል። አንችላቸውም ነበር። ባይዘ ኢየሱስ መጥቶ ነው መሃል ላይ ያለውን ግርግዳ አፍርሶ ቀላቅሎ አንድ ሰው የሰራው እንጂ አይጨብጡንም ነበር። በእውነት አገራቸውም አያስገቡንም ነበር። አሁን ኢየሱስ መጣ፣ ፍርስርስርስ አረገ፣ ከሁለቱ አንድ ሰው ሰራ። ከዛ በኋላ ጳውሎስ የሚሉ ሰውዬ መጣ፣ አይሁዳው የለም፣ ግሪካው የለም፣ ባሪያ የለም፣ ጨዋ የለ፣ ወንድ የለ፣ ሴት የለ፣ ሁሉ በክርስቶስ አንድ ነው። ይህንን ማድረግ የቻለው የሌዋውያን ክህነት አደለም፣ የኢየሱስ ክህነት ነው። ይህን ማድረግ ሰባበረው። ኢየሱስ ሲሞት ድቅቅ አረገው እና ይዞን ጥርግ አድርገው ይዞን ገባ። ይሄ ሰውዬ በክርስቶስ ኢየሱስ ምሳሌ ነው። ለዘመኑ መጀመሪያ የለውም፣ ለሕይወቱ ፍጻሜ የለውም አለና፣ ነገር ግን በእግዚአብሔር ልጅ ምሳሌ ለዘለ ዓለም ካህኖኑ ይኖራል። በእግዚአብሔር ልጅ ምሳሌ ለዘለ ዓለም ማ ይሄ መልከ ጸዲቅ ለዘመኑ መጀመሪያ የለውም አለ። እሺ፣ ለሕይወቱስ ፍጻሜ የለውም ዘላለማዊ ነው። ኢተርናል ነው። መልከ ጼዲቅ የእግዚአብሔር ልጅ ነው የሚል አይደለም አይደል። በእግዚአብሔር ልጅ ምሳሌ ለዘላለም ሊቀ ካህን የእግዚአብሔር ልጅ ነው መልከ ጼዲቅ አልዓለም። የዚህ ደብዳቤ ጸሐፊ በእግዚአብሔር ልጅ ምሳሌ የሚጠቀሙ የግሪቅ ቃል ኤግዛክት ኢምፕሪንት እግዚአብሔር ሌዋውያንን ሳይጠራ ቀድሞ ነው እሱን የመረጠው። ክህነቱስ ለዘላለም ነው። እግዚአብሔር ዘርህን አበዛዋለሁ የምድር ህዝቦች፣ አይደል አሕዛብ፣ የምድር ህዝቦች ሁሉ በአንተ ይባረካሉ ብሎ የተስፋ ቃል ሰጥቶታል አብርሃም። እግዚአብሔር ሲጠራ የአብርሃም የይስሐቅ፣ ያዕቆብ አምላክ ነው አይደል? የመጀመሪያ ተስፋ ተቀባይ አብርሃም ነው። የተስፋ ቃል የተቀበለውን ሰው ይህ ታላቅ ነውና ታላቅ ማለት ስለ ዕድሜ አይደለም። እየተወራ ያለ ለዘላለም ነው ብሎታል። እየወራ ያሉ ስለ ፖዚሽን ነው። ታላቅ ነውና የተስፋ ቃል የተቀበለው ሰውዬ መጥቶ እንዲባርከው ዝቃለ የተስፋ ቃል የተቀበለውን ይሄ መልከ ጼዴቅ ባረከው። የምድር ህዝቦች ባንተ ይባረካል ብሎ ባረከው። አብርሃምን የባረከው እግዚአብሔር ነው። ቀጥሎ ባረከው የሚለን መልከ ጼዴቅ አብርሃም ከዛስ ይዞ ከመጣው አስራት አውጥቷል። ለማ ይሉታል ዕብራውያን? ለማ ለመልከ ጼዴቅ? ሌዊ ራሱ ባላቸው አስራት አውጥተዋል። ለማ ይላሉ ለመልከ ጼዴቅ። የት ተገናኝተው? አብርሃም ወገብ ውስጥ ነበር ሰው ከወንድሞቹ አስራት የሚቀበለው ሌዊ ራሱ ከዛ በምናመጣው መሰላችሁ ስሌቱ ሟች የሆኑት ሌዋውያን ከወንድሞቻቸው አስራት ይቀበላል ቀጥሎ ዘላለማዊ አምላክ ደግሞ ይቀበላል አለ እና ሌዊን ምን አረገው ሟች አስራት ይቀበላሉ ያገለግላሉ ሪታየር ያደረጋሉ ይሞታሉ ወንድሞቻችሁ ይታካሉ አ በእነሱ ሟቹ የሆኑት እነሱ ከወንድሞቻቸው አስራት ይቀበላሉ፣ እግዚአብሔር አዟል። ቀጥሎስ ዘላለማዊ ደግሞ ይቀበላል አለ። ለዘመኑ መጀመሪያ የለውም ብሎ ደግሞ አቅርቦታል ይህን ሰውዬ እና ሌዊ ራሱ ከወንድሞቹ አስራት ተቀባዩ ሌዊ ራሱ በአብርሃም ወገብ ውስጥ ሆኖ ለመልከ ጼዴቅ አስራት ከፍሏል። ከሌዋውያን እጅግ የላቀ ሆኗል። ሊቀ ካህናችን ኢየሱስ ምንም ነገር የተገባው እሱ ስለ ሁላችን ኃጢአት በመስቀል ላይ ሞቷል። ሁላችንን ወደ እግዚአብሔር ዙፋን ፊት ይዞን ለመቅረብ አይደክምም፣ አይታክትም፣ አያረጅም። ኢየሱስ ሪታይር አያደርግም። ለዘላለም ካህን ነው። ሁለቴ አይገባም፣ አንዴ ገብቶ ጨርሷል። ኢየሱስ አንዴ ገባ፣ አባቱ ረክቷል። አብ ጨርሻለሁ አልፈልግም። ከዚህ በኋላ የክህነት ስርዓት ለምን? ልጄ አርክቶኛል። ስለ ኃጢአት ሁሉ የሚገባውን መስዋዕት ከፍሏል። መስዋዕትም ራሱ ነው። መሥዋዕቱን ይዞ የቀረበው ሊቀ ካህንም ራሱ ነው። እንደዚህ አይነት ሊቀ ካህን ኢየሱስ ብቻ ነው። መስዋዕት ሆኖ ቀረበ። የፈሰሰውን ደም ደግሞ ይዞ የሚገባ ሊቀ ካህኑን መሥዋዕት አቅራቢውም መስዋዕቱም ራሱ